አቶ መለስ ዜናዊ ኢትዮጵያዊ ወይንስ ኤርትራዊ ነበሩ? አቶ መለስ በስልጣን ዘመናቸው ከጎናቸው የሚቆሙ ጠንካራ አቋም ያላቸው አጋሮች ባያጡም የተቃዋሚዎቻቸው ቁጥርም የበዛ ነበር። ጽንፈኛ አቋም ይዘው የመገንጠል ዓላማ የሚያቀነቅኑ ቡድኖችም ሆኑ አንድነት ወይም ሞት በሚሉ የፖለቲካ ቡድኖች እኩል የነቀፌታ ቅስቀሳ የሚደረግባቸው መሪ ነበሩ። የመበታተን ዓላማ ያላቸው ወገኖች ለመገንጠል እንቅፋታችን መለስ ነው ሲሉ፣ የአንድነት ወገኖች ነን የሚሉት ደግሞ ሀገራችንን የበታተናት መለስ ነው ሲሉ፣ የትችት ናዳ ያወርዱ ነበር። ሁለቱም ወገኖች ግን ተራውን ዜጋ በአንድነት የሚቀሰቅሱት መለስ ዜናዊ ኤርትራ የሆኑ እንዴት ኢትዮጵያን ለመምራት ተቻለው የሚለውን ጥያቄ እንደ ትኩስ ርዕስ መልሰው መላልሰው በማንሳትና በመጣል ነው። አዲስ አበባ ውስጥ ከምርጫ 97 አጀንዳ ጋር በተያያዘ በእያንዳንዱ ሰው የሞባይል መልእክት ትልቁን ስፍራ ከያዙት የቅስቀሳ ነጥቦች አንዱ ኤርትራውያኑን መለስንና በረከትን ከስልጣን ማውረድ አለብን የሚለው ነበር። የቅስቀሳ ይበልጥ የሚያስተጋባው አንድነት በሚፈልጉትም በማይፈልጉትም ወገኖች ነበር። አቶ መለስ በትውልዳቸውም ሆነ በእምነታቸው ተዘርቶ የበቀለ የኤርትራዊነት መንፈስ ይኖር እንደሆነ ለአባታቸው ለአቶ ዜና ያስረስም ጥያቄ ቀርቡላቸው ነበር። አቶ ዜናዊ ሲመልሱ መለስ ብቻ አይደለም ልጆቼ በሙሉ ኤርትራዊነት አይደለም በደማቸው፣ በአእምሯቸው፣ በአስተሳሰባቸው ውስጥ የለ ብለው ነበር። ምክንያቱም ኢትዮጵያዊና ኢትዮጵያውያን ናቸው በማለት ወይዘሮ አለም ነሽ ራሷ በቀድሞ አዲ ኋላ። ወይንም ኤርትራ ውስጥ ስለተወለደች ነው እንጂ ኢትዮጵያዊት ነች። ሲቆጠር ወደ ስምንተኛ ዘር አካባቢ ላይ ብቻ ኤርትራዊነት አለባት። ይህ ደግሞ በብዙ ሰዎች የሚገጥም የተለመደ ነገር ነው። ሆኖም ግን ይሄ ነገር የልጆችን የኢትዮጵያዊነት ስሜት ጥያቄ ውስጥ አያስገባም። ከወይዘሮ አለምነሽ የወለድኳቸው ልጆች ስድስት ናቸው። ስድስቱም ለኤርትራ ስሜት ሊኖራቸው ቀርቶ ኤርትራ ብለው እንኳን ስሟን አያነሷትም ነበር። ከወንዝ ማዶ ነበር የሚሏት መለስ አንድም ቀን ኤርትራ ሄዶ አያውቅም ብለው ነበር ጋዜጦች። መለስ ኤርትራዊ ነው ብለው ቢያወሩ ደግሞ ነውር የለውም፣ ምክንያቱም ስልጣን ላይ የወጣና ሀብታም ሰው ሁሌም እንደታማና ስም እንደወጣለት ነው። ስለዚህ አይደለም ይህ ትንሽ ፍንጭ ያለው ቀርቶ በሬ ወለድ የሚል አይነት ወሬ የሚጽፉም ስላሉ ሁኔታው ምንም አይመስለኝም። መለስ ቅንጣት ታክል የኤርትራዊነት ስሜት የለውም ይኖረውም የሚያስችለው ምክንያትና ታሪክም የለውም ብለዋል ካለፉት መሪዎች ቀዳማዊ ኃይለሥላሴ ተመሳሳይ ቅስቀሳ ይደረግባቸው ነበር ቀዳማዊ ኃይለሥላሴን ልዑል መኮንን አይወልዷቸውም የሚል አባታቸው ለዘመቻ በሚንቀሳቀሱበት ጊዜ ከውጭ አገር ነጋዴ ነው እናትዬ ወለዷቸው እየተባለ ዘመቻ ተካሂዶባቸዋል ወሬው ንጉሠ ነገሥቱን በማጥቃት ላይ ሳይገታ ቀጥለው በትረ መንግስቱን ይወርሳሉ የተባሉትን አልጋ ወራሽ አስፋ ወሰንንም የልጅ እያሱ ልጅ እንጂ የቀድሞ ኃይለ ስላሴ ልጅ አይደሉም እየተባለ ተቀስቅሶባቸዋል። በሌሎች መሪዎች በልጅ እያሱ፣ በንግሥት ዘውዲቱ፣ በአጤ ሚኒሊክና በኋላም በኮሎኔል መንግስቱ ኃይለ ማርያም ከትውልድ ጋር የተያዙ ተመሳሳይ ቅስቀሳዎች ነበሩ። አቶ መለስ ኤርትራዊ ናቸው የሚለው ቅስቀሳ ከኢትዮጵያ ትውፊታዊ ፖለቲካ ጋር ቁርኝት ይኑረው ወይም አይኖረው እንደሆን ይህም የጎዳን ወይም የጠቀመን አካሄድ እንደሆነ መመርመር ያስፈልጋል የሚሉ ወገኖችም አሉ። ስለዚህ አባታቸው አቶ ዜናዊ ኢትዮጵያዊ ናቸው፣ ዘር ማንዘራችንም ኢትዮጵያዊዎች ነን ሲሉ የመሰከሩት በብዙዎች ተቀባይነትም ውድቅም ሲደረግም ይስተዋላል። ስለ አቶ መለስ ዜናዊ ማንነት፣ የመለስ ዜናዊ ዝንባሌና ተስጦ በተመለከተ ደግሞ አንዳንድ ወገኖች ግልጽና ማንኛውንም ችግር ፊት ለፊት የመጋፈጥ ልምድ እንዳላቸው ሲገልጹ ሌሎች ደግሞ የትኛውንም ክስተት በጥልቀት የሚመረምሩና በባህሪያቸውም ድብቅ እንደሆኑ አስተያየት ይሰጡበታል። በፖለቲካ አስተሳሰብ የመረረ ቅራኔ ያላቸው አቶ አረጋዊ በርሄ በጥቅምት ወር 1989 ዓ ም ታትሞ ከወጣው ጦቢያ መጽሔት ጋር ባደረጉት ቀለም ምልልስ ወደ ትግሉ ከገቡበት ጊዜ አንስቶ አቶ መለስ ብዙ መጽሐፍትን የማንበብና የመከራከር ልማድም እንዳዳበሩ መስክረዋል። በ1989 ዓ ም ኤርትራ ውስጥ የታተመው ህውየት መጽሔት ከጠቅላይ ሚኒስትር መለስ ጋር ባደረገው ቃለ ምልልስ አምድ ላይ እንደ መንደርደሪያ ይህንን አስተያየት አስፍረዋል። ገና መጀመሪያ እንዳየኸው የሚመስጥ ነገር ቢኖር ወጣትነቱ ነው። ትሕትናው ደግሞ እጅግ የበዛ ነው። ስንጠይቀው እያንዳንዷን ቃል በቅርብ ይከታተላል። መልሱ ታዲያ ያረካል። ያለ ቦታውን የምትገባ አንዲትም ቃል አትኖርም። የአዲስ አበባ ልጆች መለስ በኪሱ ይሉታል። ጥያቄዎችን በጆሮ ሳይሆን በልቡ ይሰማቸዋል፣ እንዳም እናም ደግሞ በልሳኑ ሳይሆን በልቡ ይመልሳቸዋል ብሏል። በፖለቲካዊ ታሪካቸውም ሆነ በግል ባህሪያቸው አቶ መለስን ድብቅ አድርገው የሚያቀርባቸው የትግል አጋራቸው ደግሞ አቶ አብርሃም ያየ ነበሩ። ግንቦት 1992 ዓ.ም ታተሞ በወጣው የኤርትራ ትግል ከየት ወዴት ግምገማ በተባለው መጽሐፍት አቶ አብርሃም ያየ ይህንን አስፍረዋል። የመለስን ማንነት ለማወቅ ኢትዮጵያዊ መሆን አይበቃ። በአድዋ ከተማ ካሉት አምስት ሰበካዎች ውስጥ እኔና መለስ ተወልደን ባደግንበት በደብረ ብርሃን ሰባኪ ነዋሪ መሆንን ብቻ በቂ አይደለም። መለስና መለስን ያሳደጉ ሰዎችን ማንነት ለማወቅ ከነዚህ ሰዎች ጋር በሁለት መቶ ሜትር ቅርበት በጉርብትና መኖርና እንደኔ የሀገሩንና የአካባቢውን ሰዎች ማንነት ለማወቅ ምክንያት ከነበራቸው ቤተሰቦች ስር ማደግን ይጠይቃል። መለስንና የመለስን ማንነት በቅርብ ስለምናውቅና ከዚህም የተነሳ የሰውየው ተልዕኮ ምን እንደሆነ በትክክል ስለምንረዳ ነው ከሻዕቢያ በፊት መለስን እናስወግድ እያልኩ የምማጠነው ብለዋል። የአቶ መለስን የሀገር ውስጥ ፖለቲካዊ ተግባርና የውጭውን ዲፕሎማሲያዊ እንቅስቃሴ በተመለከተ የተለያዩ አስተያየቶችም ይንጸባረቃሉ። ላዕላይ ፖለቲካዊ እውነታዎች ላይ የሚያተኩሩት የአንድነቱ ጎራ ደጋፊዎች አቶ መለስን በሚከተሉት ፖለቲካዊ አስተሳሰብ ምክንያት ሀገራችን ለመገነጣጠል አደጋ ተጋልጣለች ይላሉ። የመገንጠል ፖለቲካ እንደ መጨረሻ ግብ አድርገው የሚታገሉ ሌሎች ወገኖች ደግሞ በእርግጥ አቶ መለስ የራስን ዕድል በራስ የመወሰን እስከ መገንጠል ድረስ መመሪያ ከልባቸው ቢያምኑበት ኖሮ እስካሁን ነፃነታችንን በተጎናጸፍን ነበር ሲሉ ይናገራሉ። የኢትዮጵያን የውጭ ግንኙነት ፖሊሲ ተንትለው ለማስረዳት ሙያቸው የሚፈቅድላቸው ወገኖች ደግሞ መለስ የጠላትን ቁጥር ቀንሶ የወዳጅን ቁጥር በማብዛት መረ ላይ ተመስርቶ የኢትዮጵያን የውጭ ግንኙነት በጥንቃቄ ይዞ የማራመድ ብቃት ያላቸው መሪ እንደነበሩ ይናገራሉ። የጠቅላይ ሚኒስትር መለስን ፖለቲካዊ ቀመር በተመለከተ ደጋፊዎቻቸውና ነቃፊዎቻቸው በሁለት ተጻራሪ ጎራዎች በመሰለፍ ለምዳሜ ላይ የሚያደርሱ አውራ ሀሳቦችን ይሰነዝራሉ። እንደ ደጋፊዎቻቸው እምነት መለስ ለዘመናት የተከማቹ ችግሮቻቸውና ውስጥ ለውስጥ ሲርመሰመሱ የኖሩ አሉታዊ አመለካከቶችን ወደ አደባባይ አውጥቶ እርስ በርሳቸው የማፋለምና ህልማቸውን አሳክሞ የማለፍ ስልትን ይከተላሉ ብለው ያምናሉ። ተቀናቃኞቻቸው በአንጻሩ መለስ የቆዩ ፖለቲካዊ፣ ምጣኔ ሀብታዊ፣ ማህበራዊ ችግሮች ተባብሰው እንዲቀጥሉ የማድረግ ስልትን ይከተሉ ነበር ሲሉም ወቅሷቸዋል። አባታቸው አቶ ዜናዊ አስረስ በአንድ ወቅት ስለ አቶ መለስ አመራር ተጠይቀው ሲመልሱ እኔ ልጄ ስለሆነ ሳይሆን ስለ እውነት እስካሁን ድረስ ያለው ታሪኩ የሚናቅ ነው አልልም። ገንዘብ አለመውደዱ አንድ ትልቅ ታሪክ ነው። በስልጣን አለመስከርም ሌላ ትልቅ ታሪክ ነው። ትምክተኛ ለመሆንም ሌላ ትልቅ ታሪክ ነው እና እኔ በግሌ በእነዚህ ሶስት ነገሮች መለስን አመሰግነዋለሁ ብለዋል። መለስ ኢትዮጵያን በመራባቸው ዘመናት ብዙ ፈተናዎች እንዳጋጠሙት የሚነገር ሲሆን የኢትዮ ኤርትራ ጦርነት፣ የድርጅቱ የመሰንጠቅ አደጋና የ1997 ዓ.ም የድህረ ምርጫ ብጥብጦች በአስጨናቂነታቸው ግንባር ቀደሙ ስፍራ እንደሚይዙ ከሰጡት አስተያየት መረዳት ተችሏል። አቶ መለስ በ204 ዓ ም ወደ መጨረሻ ውራት ሁኔታቸው ለህዝብ ሳይታወቅ ከአደባባይ ርቀው ቆዩ። በመሃሉ ግን ታመው ህክምና ላይ መሆናቸው ተሰማ። እስከዚያ ጊዜ ድረስም ሆነ በኋላ የአቶ መለስ ህመም በትክክል ምን እንደሆነ ይፋና መንግስት ላይ መግለጫ አልሰጠም ነበር በይፋ የተነገረ ነገር ቢኖር በእረፍት ማጣት ምክንያት ታመው ሆስፒታል መግባታቸው ብቻ ሆነ። የደም ካንሰር፣ ስትሮክ፣ የጭንቅላት ቲዩመር እና የአንጀት ካንሰር እየተባለ በተለያዩ ወገኖች በሰፊው ቢወራም ከሐኪሞቻቸው ግን የተሰጠ ማረጋገጫ አልነበርም። ተባራሪ ወሬዎች በየአቅጣጫው ሲስተጋቡ ቆይተው ነሐሴ 15 ቀን 2004 ዓ.ም ጠዋት አቶ መለስ ዜናዊ በውጭ ሀገር ህክምና ሲደረግላቸው ቆይቶ ማረፋቸው ይፋ ሆነ። ቻናላችንን ሰብስክራይብ አድርጉልን። ላይክ፣ ሼር፣ ኮመንት ማድረግም ይቻላል። እናመሰግናለን።